ሰላም ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ ዕቃዎችን አገልግሎታቸውን እና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ወደ ጎዶልያስ ኤሌክትሮኒክስ ዩቲብ ቻናል ተመልካቾቻችን፣ በዛሬው ቪዲዮያችን ከትንሽ እስከ ትልቅ የሚባል ቴሌቪዥኖችን ነው የምናሳያችው። በመጀመሪያ የምናየው ሊደር 32 ኢንች ቴሌቪዥን ይሆናል። ይህ እንግዲህ ቴሌቪዥን እንደምናየው በመጀመሪያ ደረጃ ደብል ስክሪን ነው። ደብል ስክሪን ስለሆነ ከቦታ ቦታ ሙቭ ስናደርግ እንዲሁም ደግሞ ህፃናቶችን ቢኖሩ ቢመጡት አይሰበርብንም። ከዛም በተለየ ምንድን ነው ሃይፋይ ስፒከር አለው። ቦዲውን በምናይበት ጊዜ በሁለቱም በኩል ሀያ ሀያ ዋት የሆነ ሃይፋይ ስፒከር ስላለው ከከለር ኳሊፊኬሽን በተጨማሪ ቆንጆ የሆነ ድምፅ አለው። እንዲሁም ደግሞ ወደ ከለር ኳሊፊኬሽን በምንሄድበት ጊዜ ፉል ኤችዲ ስለሆነ የተለያዩ ነገሮችን ጥርት አድርጎ ጥርት ባለ ድምፅ ያሳየናል ማለት ነው። ከዚህም በተጨማሪ ደግሞ ሁለት ፍላሽ ይቀብላል። ሁለት ኤች ዲ ኤም አይ ኬብል ይቀብላል። እንዲሁም ደግሞ ከኮምፒውተር እና ከተለያዩ ነገሮች ጋር ማገናኘት ከፈለግን የራሱ ቪጂ ማይ ኬብል ስላለው በዛ ቪጂ ማይ ኬብል አገናኝተን መጠቀም እንችላለን። እንዲሁም ደግሞ ከዚህም በተጨማሪ በኤችዲ ኬብል ደግሞ አለመጠቀም ከፈለግን የራሱ የሆነ ኤቪ ኬብል ስላለው በኤቪ ኬብሉን መጠቀም እንችላለን። ሁለት ኤችዲ ማይ ኬብል አለው፣ ሁለት ፍላሽ አለው። ስለዚህ የምንፈልገውን ነገር በሱ መጠቀም እንችላለን ማለት ነው። ይህ እንግዲህ 32 ኢንች ደብል ስክሪን የሆነ እንደምናየው ይሄው እዚህ ጋር እንደምናየው እንደዚህ ደብል እስክሪን ነው። ቅድም እንደነገርኳችሁ እዚህ ጋር የራሱ የሆነ ወይም ደግሞ ከጀርባ እንደምናየው ሀያ ሀያዋት የሆነ ሳውንድ ባር ስላለው ጥሩ የሆነ ድምጽ ነው ያለው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ሁለት ፍላሽ ይቀበላል። እዚህ ጋር እንደምናየው ሁለት ፍላሽ ይቀበላል። እንዲሁም ደግሞ አንድ ቪጂ ማይ ኬብል ስላለው ከተለያዩ ነገሮች ጋር ማገናኘት ከፈለግን ይገናኛል። እንዲሁም ደግሞ ኤችዲ ኬብል ማ ይሰራልን ካሉ በኤቪ ኬብል መጠቀም እንችላለን። እዚህ ጋር ታች ላይ እንደምናየው ደግሞ ሁለት ኤችዲ ማይ ኬብል ይቀበልልናል ማለት ነው። ይህ እንግዲህ ሊደር ሁለት ዓመት የካምፓኒ ዋራንቲ አለው፣ ግን እንዳይቃጠልብን የተለያዩ ጥንቃቄዎችን ማድረግ ይገባናል። ስታብላይዘሮች ስላሉ በነዛ ኮንትሮል ማድረግ ይገባናል። እንዲሁም ደግሞ ከዚህም በተጨማሪ ደብል ስክሪን ነው ግን ከትልቅ ቦታ ላይ ቢሰበር ስክሪኑ ሊያገኘው ስለሚችል ለዛ ጥንቃቄ ማድረግ ይገባናል። ከነዛ ውጪ ላሉት ነገር የሁለት ዓመት የካምፓኒ ዋስትና አለው ማለት ነው። ዋጋው 13500 ብር ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመቀጠል ደግሞ የምናየው ላይፍ ስታር 43 ኢንችን ይሆናል። እንቅድ ቅድም ካየነው በሳይዝም ይጨምራል። ከዚህም በተጨማሪ ደግሞ እንደምናየው ስማርት ስለሆነ ከፈለግን ስልካችንና ቲቪውን ማገናኘት እንችላለን። ከዛም በተጨማሪ ደግሞ እዚህ ጋር እንደምናየው የተለያዩ ዩቲዩብ፣ ኔትፍሊክስ፣ ሆትስታር ስላለው እነዛን ነገሮች በዋይፋይ አገናኝተን መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ሁለት ኤችዲኤምአይ ኬብል አለው ሁለት ፍላሽ አለው። እንዲሁም ደግሞ የምንፈልገውን ነገር እዚህ ላይ ያልተጫኑትን ነገር ማውረድ ከፈለግን እዚ ጋር እንደምናየው ፕሌስቶር ስላለው ከዛ ፕሌስቶር ላይ የተለያዩ ነገሮችን አውርደን ከቲቪው ጋር የሚመጣጠኑ ነገሮችን አውርደን መጠቀም እንችላለን። ይህ ቴሌቪዥን እንግዲህ ቅድም እንዳየነው ሁላ ደብል ስክሪን ስለሆነ ከተለያዩ ቦታዎች ወይም ደግሞ ቤት ውስጥ ህጻናት ቢኖሩ ሊሰበርብን አይችልም ማለት ነው። እንግዲህ ይሄኛው ቴሌቪዥን ውስጡን ገብተን በምናይበት ጊዜ እንደምናየውም ሀንድ ቨርጂኑ ፎርቲ ነው፣ እዚች ጋር እንደምናየው ሀንድ ቨርጂኑ ፎርቲ ነው። እንዲሁም ደግሞ ኤት ጂቪ የራሱ ሚሞሪ ስላለው የተለያዩ ነገር አውርደን መጠቀም እንችላለን። እንዲሁም ደግሞ ፕሮሰስ የሚያደርገው ፎር ኮራጅ ስለሆነ ከተለያዩ ኢንተርኔቶች ጋር ስናገናኘው በቀላሉ ወይም ደግሞ ቶሎ ከቻርጎ ይሰራልናል። እንዲሁም ደግሞ ሳቆራረጥ ረጅም ጊዜ መጠቀም ይችላል ማለት ነው። ይህ ላይፍ ስታር 43 ኢንች ሁለት ዓመት የካምፓኒ ዋራንት ያለው ዋጋው 32ሺ ብር ነው፣ ከነጻ ዴሊቨሪ ጋር ቤታችሁ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው 65 ኢንች የሆነውን ሆማን ቴሌቪዥን ይሆናል። ይህ እንግዲህ እንደምታዩት በሳይዝም እንዲሁም ደግሞ በዲዛይንም ቅድም ካየናቸው ሁላ ለየት ይላል። ሲልቨር ከለር ስለሆነ እንዲሁ ለእይታም በጣም ያምራል። ከዚህም በተጨማሪ ደግሞ ይሄን የሚያክል 65 ኢንች ቴሌቪዥን እንደምናየው ደብል ስክሪን ስለሆነ ከቦታ ቦታ ስናንቀሳቀሰው ቤት ውስጥ ህፃናት ቢኖሩም እንዲሁም ደግሞ ለሴፍቲ ደብል ስክሪን መሆኑ የተሻለ ነው። ቴሌቪዥን ዋና ነገር ስክሪን ስለሆነ ደብል ስክሪን መሆኑ እንደ አድቫንቴጅ ይታያል ማለት ነው። ከዚህም በተጨማሪ ደግሞ ሶስት ኤችዲኤምአይ ኬብል፣ ሁለት ፍላሽ እንዲሁም ደግሞ አንድ ኤቪ አለው። ከዚህም በተጨማሪ ደግሞ በዋይፋይ ይገናኝና ይሰራል ግን አር ጄ ፎርቲ ፋይቭ ለሚጠቀም ሰው በአር ጄ ፎርቲ ፋይቭ መጠቀም ይችላል ማለት ነው። እንግዲህ ወደ ውስጥ ኢንተርናል ፓርቱን በምንገባበት ጊዜ በመጀመሪያ ነገር እንደምናየው ከለር ኳሊፊኬሽኑ ፎርኬ ወይም ደግሞ አልትራ ሃይ ዴፊኒሽን ነው። ከዚህም በተጨማሪ ደግሞ ሁለቱም ጋር ግራና ቀኝ ላይ 25 25 ቷት የሆኑ ሳውንድ ባሮች ስላሉት ጥሩ የሆነ ድምፅ እናገኛለን ማለት ነው። ከዚህም በተጨማሪ ደግሞ ይሄ እንግዲህ የምታዩት 65 ኢንች ሆምዋን ቴሌቪዥን ስማርት ስለሆነ ከስልካችን ጋር ማገናኘት እንችላለን። እንዲሁም ደግሞ በዋይፋይ መገናኘት ይችላል ማለት ነው። ከዛም በተጨማሪ ደግሞ እዚህ ጋር እንደምናየው የተለያዩ አፕሊኬሽኖች ስላሉት እንደምናየው ኔትፍሊክስ አለ። የተለያዩ ነገሮች ስላሉት እዚህ ውስጥ ገብተን የምንፈልገውን ነገር ማየት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ቅድም እንደነገርኳችሁ ያለ ኢንተርኔት ያለ አርጄ ፎርቲ ፋይቭም እዚህ ጋር እንደምናያት ኪርሊንክ ስላለው ስልካችንን እና ቲቪውን አገናኝተን መጠቀም እንችላለን። ከዚህም በተጨማሪ እዚህ ጋር ያሉት አፕሊኬሽኖች ሌላ ማውረድና መጠቀም የሚፈልግ ከሆነ ላዩ ላይ ፕሌይ ስቶር ስለተገጠመለት በዛ አውርደን መጠቀም እንችላለን። እንግዲህ ይሄኛው ሆሟን 65 ኢንች አንድሮይድ ቨርዥኑ እንደምናየው ሰርቲን ነው። እንዲሁም ደግሞ ላዩ ላይ ኤት ጂቢ ሜሞሪ ስላለው የተለያዩ ነገሮችን አውርደን መጠቀም እንችላለን። እዚህ ጋር እንደምናየው ው ኤት ጂቢ ሜሞሪ ስላለው የተለያዩ ነገሮችን አውርደን መጠቀም እንችላለን። እንዲሁም ደግሞ ቨርኑ ሰርቲ ስለሆነ ከተለያዩ ኢንተርኔቶች ጋር ስናገናኘው ሌት የሚሆንበት ምንም ምክንያት የለም። እንዲሁም ደግሞ ፕሮሰሲንግ ሲስተሙን እንደምናየው ፎር ኮራይ ስለሆነ የተለያዩ ነገሮች ሊያስቸግሩ አይችሉም። ይህ እንግዲህ 2024 ነው፣ በጣም ተሻሽለው የመጣ ቴሌቪዥን ነው። ይሄ ሆን 65 ኢንች ዋጋው 85 ሺህ ብር ብቻ ነው፣ ከነፃ ዴሊቨሪ ጋር ቤታችሁ ድረስ እናደርስላቸዋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህንን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱጋ ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ከፋንቱ ሱፐርማርኬት አጠገብ፣ እንዲሁም በቁጥር 3 ቡራዩ ከታ መድኃኒ ዓለም እንገኛለን። ከዚህም በተጨማሪ በ0960 30 80 80 እንዲሁም በመስመር ስልካችን 0116597020 0116597030 ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ የዩቱብ ቻናል ቤተሰብ የሆኑ እንዲሁም በቀጠል ልንሰራላችሁ የምትፈልጉትን ነገር እና ማስተካከል የሚገባን ነገር ኮሜንት ሴክሽን ላይ እያሳውኩ ስለተከታተላችሁን እናመሰግናለን።